የፕላንና ልማት ሚኒስቴር በቀጣይ ሊሰራቸው ባሰባቸው የልማት ውጥኖች ዙሪያ ከአዲስ አበባ ከተማ ከፍተኛ አመራሮች ጋር ውይይት አካሂዷል። የአዲስ አበባንና የሌሎች ክልሎች ጂዲፒ በእኩል ቅኝት እንዲጓዙ የሚያስችል ጥናቶችንም አቅርቧል። ሌሎች የሀገራችን ክልሎችም ከአዲስ አበባ እኩል አገሪቱ እድገት አስተዋጽኦ ማበረከት የሚችሉበት ሀብት እንዳላቸው ከስታስቲክስ ኤጀንሲ ጋር በመሆን በጥናት እንዳረጋገጠ ተመላክቷል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ አዲስ አበባ ባለፉት ሶስት ዓመታት ያስመዘገበችው የልማት ውጤት የሚደ ንቅ መሆኑን አውስተው ይህንንም ልማት በመላ ሀገሪቱ በሚገኙ ክልሎች ማስፋት የሚቻልበትና ና የሀገሪቱንም ጂዲፒ ማሳደግ የሚቻልበት እድል እንዳለ ጠቁመዋል። አዲስ አበባ በትልልቅ ኢንቨስትመንቶች ይታወቃል። በውጤታማ ፕሮጀክቶች ይታወቃል። ፕሮጀክቶች አፈጻጸም፣ በተለይ የፕሮጀክት አፈጻጸም የኢትዮጵያን ታሪክ የቀየሩ በርካታ ስራዎች የተሰሩበት እንግዲህ መስተዳደር ነው። ይህንን ጥሩ አፈጻጸም በአመራር ኮሚትመንት የመጣን ጥሩ አፈጻጸም ወደ ስርዓት ቀይሮ በስርዓትም የመንግስትን ኢንቨስትመንት በመምራት እንግዲህ አዲስ አበባ ዓለም አቀፍ ተወዳዳሪ መሆን እንድትችል የሚያደርግ የፐብሊክ ኢንቨስትመንት ማኔጅመንት የሚባል ስርዓትን መተግበር የሚያስችል ከህግ ማዕቀፍም ጋይድላይኖችን ጨምሮ ሌሎች አስፈላጊ የሆኑ የአሰራር ስርዓቶችን ልምድ ይዘን የመጣ ነው። አዲስ አበባ ስማርት ሲቲ የሚያደርጋትን ከወረቀት ነጻ የሆነ ዲጂታላይዝድ አሰራርን ከዘረጋች የቆየች ቢሆንም በሚኒስቴር ደረጃ በበለጸገው ዲጂታላይዝድ ሲስተም ማበልጸጊያ አማካኝነት የበለጠ የአገልግሎት አሰጣጡን ለማዘመን እንደሚሰራ ዶክተር ፍጹም ገልጿል። በፌዴራል ደረጃ በ113 ተቋማት ስንተገብር ያጋጠመን ካጋጠመን ተግዳሮት ተነስተን በየጊዜው እየፈታን የመጣ ነው፣ ችግር ነው ማለት ነው። ስለዚህ ይሄንን የልማት አስተዳደርን የዳታ አርክቴክቸርን መረጃ እንዴት ይሰበሰባል፣ ከታች ወደ ላይ፣ ከላይ ወደታች የሚወርዱም አንዳንድ ማክሮ ጉዳዮች ይኖራሉ። ያንንም ይዞ እንዴት ይሆናል የሚለውን ሁለቱን አጣጥሞ አጋብቶ በደንብ ጥሩ ጠንካራ የሆነ ዲጂታል የልማት ማኔጅመንት ስርዓት እንዲኖር የሰራነው ስራ ቅድም እንዳልኩት ያጋጠሙን ቻሌንጆች የሰጠናቸው መፍትሄዎች ወዲህ ስንመጣ ደግሞ እነዛን በተሻለ ሁኔታ በከተማው ደረጃ መተግበር እንዲችል ትልቅ እድል የሚሰጥ ነው። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ የፋይናንስ ቢሮ ኃላፊ የሆኑት አቶ አብዱል ቃድር ሬዷን አዲስ አበባን ዲጂታላይዝድ የማድረግ ና የማዘመን ስራ ከተጀመረ ውሎ ማደሩን አውስተው በቀጣይም ከፕላንና ልማት ሚኒስቴር ጋር ና ከሌሎች የፌዴራል ተቋማት ጋር በመሆን አዲስ አበባን ስማርት የማድረግ ስራ ተጠናክሮ እንደሚቀጥል ተናግረዋል። ፌዴራል ኢስቲሜሽን ጋር መናበብ መቻል አለበት። ስለዚህ ከዚህ አንጻር በጣም ሰፋ ያለ ስራዎችን ሰርተዋል። ስታንዳርዳይዝ ማድረግ ቡኮችም ተዘጋጅተዋል። ከዚ አልፎ ደግሞ ከአንድ ክልል በላይ የሚሻገሩ አክቲቪቲዎችን ለየክልሉ በፕሮፖርሽን ዲስትሪቢዩት አድርገዋል። ስለዚህ እነዚህን ተጠቅሞ ስቲሜት ከማድረግ ጋር ተያይዞ እንደ ከተማ አስተዳደር ብዙ ጉድለት የለብንም። የተወሰነ ማስተካከል ካልሆነ በስተቀር እዛም ላይ ግብአት የሰጠና የኛን ጫና የሚቀንስ ነው የነበረው። ስለዚህ እሱ ላይ ተነጋግረናል። ሌላ እዚህ ላይ አሁን እነሱም እያነሱ ያሉት 2018 ላይ ቤዚሩን የመቀየርና አክሮስ ዘቦር ተመሳሳይ ሆነ እስቲሜሽን እንዲሆን ማድረግ ላይ እየተሰራ ነው። የአዲስ አበባ የፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ በበኩላቸውም አዲስ አበባ በፌዴራል ደረጃ በተላለፉት አራት የልማት አቅጣጫዎች በመጓዝ አዲስ አበባን የዘመናዊነት ምሳሌ እንደሆነች እንድትቀጥል የሚያደርጓት ስራዎችም በቀጣይም እንደሚ ስሩ ገልጿል። ከህግ ማዕቀፍ ጀምሮ እስከ አተገባበር ድረስ ፕሮጀክቶች ቅድመ አዋጭነት ጥናት የሚጠናበት፣ ፕሮጀክቶች መረጣ የሚደረግበት፣ ከትግበራ በኋላ ደግሞ ያለውን ስርዓት የምንከታተልበት፣ ስለዚህ ከሀሳብ እስከ ድህረ ትግበራ ድረስ ያለው ስርዓት እንዴት መሆን እንዳለበት፣ ከፕሮጀክትም ውጪ አጠቃላይ የከተማ ሀብትን እንዴት መመራት እንዳለበት የሚያሳይ ውይይት አድርገናል። ይህንንም እንግዲህ እንደ ሀገር ወጥ ማድረግ ነው። የፕላንና ልማት ሚኒስትሩ በአጠቃላይ የልማት ጉዞዎች የሀገርን ጂዲፒ በማሳደግ ዙሪያ ኢትዮጵያን ዲጂታላይዝድ በማድረግና የዕቅድ ሪፖርትና የመሳሰሉ ተግባቦቶች በአንድ ሲስተም በማድረግ ዙሪያ ነው ከአዲስ አበባ ከተማ አስተዳደር ከሚመለከታቸው ከፍተኛ አመራሮች ጋር ውይይት ያካሂደው።